ምዕራፍ ሁለት ሊቀ ካህናት በካህናት አለቆች ግቢ እነዚህ ይሂዱ፣ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ልቅሶና ሐዘን የጸለየበት ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸሉ የቀሰቀሰበት ሰዓት ነበር። ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉት ደቀ መዛሙርቱን ሁለት ጊዜ የቀሰቀሳቸው ጌታ መልሰው ሲተኙ የይሁዳና የወታደሮቹን መምጫ መድረስ አይቶ ከእንግዲህስ ተኙ ያላቸው ቢተኙም የማያስተኙ ጠላቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለሁለት ቀናት ቢቆይም ጌታችንን ጊዜው እስከሚደርስና ከሞቱ በፊት የሚያደርገውን ስራ ሁሉ ሳይፈጽም ማንም አልያዘውም። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳል ትወዳለህ? ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማድጋ ውኃ የተሸከመ ሰውም ይገናኛችኋል፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል ብሏቸው ነበር። ማርቆስ 14 በንግግሩ የሰውየውና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮን አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮቹን ይዞ ስለሚመጣ ነበር። ይህ ሆኖ ቢሆን ኖሮ ጌታችን ታላቁ ሚስጢረ ቁርባን ሳይመሰርትም በተያዘ ነበር። አሁን ግን ሰዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳመው በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው፣ እና እንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሻ አልሞከረም። ዮሐንስ 6 15 እንደ ነቢዩ ኤልሳ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም ከተማይቱ ይቺ አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ሁለተኛው ነገር ስድስት ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳን በይሁዳ ምልክት ሰጪነት ማንነቱን የተረዱ ቢሆንም ጥያቄው ስላደናገራቸው የናዝሬቱ ኢየሱስን ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ዮሐንስ አስራ ስምንት ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ወንጌላዊ ዮሐንስ ከሌሎች ወንድሞቹ በተለየ ሁኔታ ይህን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌንህን ብለን ለምንጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብሎ በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። ዘጸአት ሶስት በምድር ላይ በምንም ቋንቋ ስሙ በምልአት ሊገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህም እኔ ነኝ ብሎ በአምላካዊ ቃል ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደኋላቸው ይደፋሉ። ራይ አንድ ስለዚህ እግዚአብሔር ተነሳ፣ ጠላቶቹም ተበተኑ፣ የሚጠሉትም ከፊቱ ሸሹ። መዝሙር 66 እንደ ኤሊ ያሉት ስለ እርሱ ስራ ሲሰሙ የኋሊት ወድቀው ሲሞቱ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባሬ ተደፋው ይላሉ። ሕዝቅኤል አንድ አንደኛ ሳሙኤል አራት ቅዱስ ጎርጎሪዎስ ዘኑሲስ በአጭር ቃር ሲያስቀምጠው፣ ጻድቃን ወደፊታቸው ሲወድቁ፣ ኃጥአን ወደ ኋላ ይወድቃሉና ይላል። በእውነትም በአዲስ ኪዳን መጻሕፍት እንደተረዳነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲላቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ፣ አጋንንትም በፍርሃት ይጮኻሉ። ማቴዎስ 14 በነቢዩ ዳዊት ክፋትን ባንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ ወደ ኋላቸው ትመልሳቸዋለ ተብሎ እንደ ተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲላቸው ወደ ኋላ ወደቁ። መዝሙር 21 ጌታችን በአምላክነቱ ኃይል እንዲወድቁ ያደረገው ሊጎዳቸው ሳይሆን ለእነርሱም ለእኛም የሚሆን መልእክት ሊታውልን ስለፈለገ ነበር። ይህ መልእክት ጊዜው ስለ ደረሰ ያዙት እንጂ በሰራዊት ብዛት ያልተያዘ እንደሆነ እንዲረዱ ነው። ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን ኃያሉ በፈቃዱ ድካምን መርጦ ነው ዮሐንስ አስር ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምሕረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠ የመጨረሻ ስብከት ይሄ ነበር። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ስለማስረዳቱ ሲናገር እንዲህ ይላል። እንዲፈረድበት ራሱን አሳልፎ በሰጠ ቀን እንዲህ ካደረገ ለፍርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ህን ያህል ኃይል ካሳየ ለዘላለም ሊገዛ በሚመጣበት ጊዜ እንዴት ኃይልን ያሳይ ይሆን? ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህን ያስረዳል ዕብራውያን ሁለት ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚል አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ ስቦ እንደሚቀምስ፣ ጌታችንም ሞትን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህ በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው እንጂ ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም። ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖም አይደለም። ሊቃውንት ተሰቅለ በእንቲያነ ስለ እኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቱ አይደለም ለእኛ ብሎ ተሰቀለ ይላሉ። በወታደሮቹ መውደቅ። ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። ነርሱም የናዝሬቱን ኢየሱስ ብለው መለሱ። ደግሞም እኔ ነኝ ሲላቸው ግን በመጀመሪያው ኃይሉና በፈቃዱ መያዙን ገልጧልና ወደኋላ አልወደቁም። ደግሞ ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱን በቻሉ ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙኝ ከሆነ እንግዲህ፣ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካሙ እረኛ ክርስቶስ እኔን ያዙኝና እነዚህ ይሂዱ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። ዮሐንስ 18 የደቀ መዛሙርቱን አቅማቸው ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ፣ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና። በአንዲት ገረድ ፊት የሚክዱ ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ሂዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሮ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎችን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ዮሐንስ 18። ጌታችን ግርፋትና በጥፊ መመታቱን በትዕግሥት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለ የሰጠኸኝን በስምህን የጠብቃቸው ነበር ጠበቅኳቸውም፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይችሉት መከራ ተፈትነው ወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። ዮሐንስ 17 እነዚህን ሂዱ ተዋቸው የሚለው ቃል ምንኛ ድንቅ ነው። ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንንም ነው። ቅዱስ ስምዖን አምዳዊ አንተም መልሰህ እነዚህን ተዋቸው ሂዱ፣ እኔን ያዙኝ ብለህ ስለ ደቀ መዛሙርትና ስለሚያመሰግኑ ሕዝብ ሁሉ ነፍስህን ለሞት ሰጠ ሲል አብራርቶታል። ግብረ ሕማማት ዘአርፍ ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከአስራ አራቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘውን አምላክ እንደ ሌባቡ ወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል፤ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳያስ የተነገረለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። ኢሳያስ 53። እኛን ከኃጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ድውይ የሚፈወስበትን ጎባጣ የሚቀናበትን እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ማድነቅ ይገባል። ፈራጅ እርሱን ፈረዱበት። ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን የያዙት። የአዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቀ ካህናት ግቢ በጨለማ ተወሰደ። የዮና ልጅ ስምዖን ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነት ጭምር ስለነበረ የጴጥሮስን ታሪክ የሚያውቅ ሁሉ በርኅራኄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋሰው ማን አለ? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? ማቴዎስ 16 ጌታ ሆይ የእኔ ንግር ለዘላለም አታጥበም ብሎ በማለና በተገዘተበት ቅጽበት ጌታ ሆይ መላ ሰውነቴ ንጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ዮሐንስ 13። ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዚያችው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? ማቴዎስ 14 በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ማቴዎስ 17 ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረ ጊዜም አይሁንብህ፣ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል ማቴዎስ 16 በሳምንቱም በታቦር ተራራ ላይ ለመኖር በዚህም ሆን ለእኛ መልካም ነው ብሎ ሀሳብ ያቀረበው በዚህ ተራራ ከኖር የጌታ መሞት ይቀራል ከሚል የዋህነት የተመላ ምኞት ነበር። የጴጥሮስ የዋህ ምኞት እን ቢሆን ኖሮ ግን ተጎጂዎች ሁላችንም ነበርን። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለእኛ መልካም ነው አልክን? ለአንተስ በፊቱ ብርሃን እየተደሰት በዚያ ብትኖር ይሻልህ ነበር። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልም ነበር። መጽሐፈ ሚስጢር ሰላሳ ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከ ተያዘባት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅርም የተነሳም ጌታችንን ሊይዙ ከመጡት ወታደሮች ጋር ለመዋጋት ሰይፍ መዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግሯቸው ነበር። ሁለት ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ ሁለት ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚዋጋውን የመንፈስ ሰይፍ ሲሆን እርሱም ሶስት ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔር ቃል ነበር። ኤፌሶን 6 ዕብራውያን 4። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ ንምታቸውን? ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮን ቆረጠው። ሊቃውንትን እንደሚሉት ጴጥሮስ አንገቱን መጥቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮን አገኘው። እዚህ ላይ ጴጥሮስ ሁለት ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለውን ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጪ በጦር ሜዳ ውሎ ማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመላጥ ከሚቀልላቸው ወታደሮች ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሞበት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ሌላ ምን ሊሆን ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶች ቢገድሎ ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ተደርጎ ይታይ ነበር። ጆሮ መቁረጡ በራሱ በሮም መንግስት፣ ለመቅደስ ጠባቂነት የተመደበን ወታደር በመምታቱና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ እድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ነው ወታደሩን ብቻ አልነበረም፣ በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስንም ጭምር እንጂ። የወታደሩ ጆሮ የተፈወሰ ቢሆንም እንኳን ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። ዮሐንስ 18 የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ ሀገሮች ለሚያደርገው አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህም ነው ጆሮ ስለ መቁረጡ ታሪክ ሶስቱ ወንጌላውያን ማቴዎስ ማርቆስና ሉቃስ ሲጽፉ የቆራጩንም ሆኖ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ፣ ተቆራጩ ማልኮስ እንደሚባሉ በግልጽ ጽፏል። ይህ የሆነው ሶስቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊውን ወታደር መውጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምናሰቃይ ላሉት ሮማውያን ሰርግና ምላሽ ይሁንላቸው ነበር። የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁና ከቤተ መቅደስ ጋር የተያያዘ የጸጥታ ስራ ከሚሰሩ ባህሪያዎች አንዱ ነው። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የሐዲስ ኪዳኑን ሊቀ ካህናት ክርስቶስን አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። ይህ ወታደር አፍታም ባልቆየው ብዙ ተሳታፊዎች ባልነበረውና ሳይጀመር በቆመው ውጊያ ላይ ጆሮን ያጣ ብቸኛው ቁስለኛ ሆነ። የሚሰማው ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለሶስት ዓመት የሰለጠነው ሰባኪው ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሲጥለውም ሲጠሩት አቤት ማለት የሚጠይቀውን የሊቀ ካህናት ግቢ ስራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪ ይህ ባሪያ ጆሮ መቆረጡን በሚመለከቱት ሕግ አዋቂ አይሁድ ዘንድ ሁሉ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሰረት አንድ ባሪያ ለስድስት ዓመታት ከተገዛ በኋላ በሰባተኛው ዓመት ነጻ እንዲወጣ መብት ነበረው። ይህ ባሪያ ነጻ መውጫው ጊዜ ደርሶ ነጻ ላውጣ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታ የቤት ኑሮ ተስማምቶኛል ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮን ተርትሮ ወይም በስቶ የዘላለም ባሪያው እንዲያደርገው ህጉ ያዝ ነበር። ዘጻታ አንድ በዚህ መሰረት ማልኮስ በህግ አዋቂዎች ዘንድ ጆሮውን ተቆርጦ ቢታይ የሚያስተላልፈው መልእክት ባርነቴ ይሻለኛል እንዳለ ሆኖ ነው። ጌታችን የዚህም ባሪያ ጆሮ ወዲያው ቢፈውስለትም የዚህ ባሪያ ጆሮ መቆረጥ ታሪክ የሰው ልጅ የባርነት ዘመን የነበረው ስድስተኛው ሺህ ሲፈጸም ነጻ ሊያወጣቸው የመጣውን ጌታ አንሰማም ብለው የባርነትን ህይወት ለመኖር ለመረጡ አይሁድ ምጸታዊ ተግሳጽ የሚሆን ክስተት ነበር። ሦስቱ ወንጌላውያን የጆሮውን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምና ጥበብ ጨርሶ የማይታሰበውን ድንቅ ስራ አይቶ ሳያልፍ ጆሮውን በመዳሰስ ብቻ ፈወሰው ብሎ ጽፎልናል። ሉቃስ 22 ሰው እንደ ሸክላ ሰሪ ከአፈር የፈጠረው እግዚአብሔር ወልድ የውሩን አይን ከጭቃ ለውሶ ታጠብና እያለው፣ ሁሉን ቻይ ክርስቶስ የሸክላውን ጆሮ ድንገት ቢቆረጥ አምላክ እጁ ዳግመኛ ጆሮ ሰጠው። ሁሉን ቻይ ክርስቶስ የሸክላው ጆሮ ድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እዚህ ላይ ያለው ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሰማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ የሚል ነገር አለመጻፉ ነው። ኦርቶዶክሳያን አበው እንዳስተዋሉት ጌታ ለዚህ ወታደር በተአምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመለትም። ለነገሩ ምን ያደርግለታል? በሊቀ ካህናቱ ግቢ ስንት የደባና የተንኮል ወሬ ሲሰማበት የኖረበት የቆሸሸው ጆሮ ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አይሻለውም ትላላችሁ? ይህ በክፉ ወሬዎች ብዛት የቆሸሸ ጆሮችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነስ ጴጥሮስ መቶኛንም ጆሮ ምን ነው በቆረጠልን። በቅዳሴ ላይ ቆመን አቤቱ፣ አንተን ብቻ የሚሰሙ ጆሮችን ስጠን። ሀበነ እግዚኦ አእይንተ አእምሮ ወትረኪያ ከይርአያ አያ ወአእዛነሂ ቃለ ዘባሕቲቱ ከይስምዕ ብለን የምንለምነውም ለዚህ አይደል? ቅዳሴ ያዕቆብ ዘስሩግ። ጆሮን የተፈወሰው ባለሶስት ጆሮ ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማረኝ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶሪያ እንዲህ ሲል መልሱ ሰጥቶናል። ማልኮስ ጆሮን ለፈወሰው ጌታ ውለታውን በማሰር መለሰ። የፈወሰውን ጌታ የኋሊት አስሮ እያዳፋ ይዞት ሄደ። ይደንቃል። በተደረገለት ተአምር እንኳን ደንግጦ ወደ ቤቱ አልሄደም።